ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ የቢዝነስ ዘገባ ተጀምሯል። አብራችሁን ቆዩ። የኢትዮጵያ ንግድ ባንክ ዝቅተኛውን የማህበረሰብ ክፍል ተደራሽ ማድረግ እንዳለበት ተጠየቀ። ባንኩ ከተለያዩ የአማራ ክልል የስራ ኃላፊዎች ጋር በባህር ዳር ከተማ ውይይት አካሂዷል። ኃይሉ መላክ በጉዳዩ ላይ ዝርዝር ዘገባ ይዟል። ከተመሰረተ ረጅም ዓመታትን ያስቆጠረው የኢትዮጵያ ንግድ ባንክ በበርካታ ቅርንጫፎቹ ለደንበኞቹ አገልግሎት በመስጠት ላይ ይገኛል። የደንበኞችን ፍላጎት ለማርካት ደግሞ ከጊዜው ጋር መራመድ ይጠበቅበታል። ባንኩ ባካሄደው የምክክር መድረክ የብድር ስርዓቱ ዝቅተኛውን የማህበረሰብ ክፍል ተደራሽ የሚያደርግ አይደለም፣ ግብርናውን ለማዘመንም ለአርሶ አደሮች የሚያደርገው ድጋፍ ዝቅተኛ ነው የሚሉ ጥያቄዎች ከተሳታፊዎች መካከል የተነሱ ናቸው። እስካሁን ባለው ሁኔታ ግን በምን ፈልገው ልክ ታች ያሉ የማህበረሰብ ክፍሎች የአካል ጉዳተኞችም፣ ሴቶችም መስራት የሚችሉ አረጋውያንም፣ በተለያየ መንገድ ደግሞ የተጋላጭ የሆኑ የማህበረሰብ ክፍሎች በተለይ ሴተኛ ዳሪዎች፣ ለምኗ ዳሪዎች፣ ጎዳና ተዳዳሪዎቹን በመስራት በኩል ብዙ የሄደበት አይደለም ና እነዚህን የማህበረሰብ ክፍሎች እኔ አጠናክሮ ቢሰራ ና ቢደግፍ ለምሳሌ 30 ሚሊዮን ብር የሚሸጥ ኮምባይነር የዚህን 40 ፐርሰንት በቆጥብ ብትለው አርሶአደሩ 12 ሚሊዮን ብር መቆጠብ አለበት ማለት ነው። ይሄ ደግሞ ከአርሶአደሩ አቅም በላይ ስለሆነ ለመበደር ያለውን ሸር ትንሽ ዝቅ ቢያደርግ የሚል ምክክር ማድረግ ነው የነበረን። ሁለተኛ አርሶአደሩ ይህንን ብድር ሲበደር ጋራንቲው ወይም መያዣ የሚባለውን ነገር የአርሶአደሩን መሬት ለመያዝ የአርሶአደሩን ቋሚ ንብረት ለመያዝ የሚያስቸግር ነገር አለው። ለምሳሌ ከንግድ ባንክ ፖሊሲ ጋር ተያይዞ አርሶአደሩ ይበድር ከሆነ አትሊስት ሁለት ሄክታር መሬት ማቅረብ አለበት የሚል ነገር ነው ያለው። ሁላችሁም እንደምታውቁት የአማራ ክልል አርሶአደር አማካኝ የመሬት ይዞታውን ስናየው ዜሮ ነጥብ ሰባት አምስት ሄክታር ነው። ሰው ይሄ አይገኝም ማለት ነው ከዚህ ይልቅ በራሱ በሜካናይዜሽን ቱሉ በሊብሪው ቢበደር የበለጠ ግብርናውን ለማዘመን የሚያግዝ ነው ማለት ነው። ሶስተኛው፣ ብድሩን ከተበደረ በኋላ የሚመለስበት የቆይታ ጊዜ በጣም አጭር ነው። ብድሩ መመለስ የሚጠበቅበት ከአምስት እስከ ሰባት አመት ባለው ነው። ይህንን ደግሞ መመለስ አይችልም። ከዚህ ልቅ ሰፋ ያለ ጊዜ ሌሎች ባንኮች እንደሚያደርጉት አስር አመትና ከዛ አለፍ ባለ ሁኔታ ቢሆን ደግሞ የበለጠ ተመራጭ ይሆናል ማለት ነው። የኢትዮጵያ ንግድ ባንክ የሰሜን ምስራቅ ሪጅን ምክትል ፕሬዚዳንት አቶ ደሳለኝ አለሙ ባንኩ ከአሁን በፊት የነበረውን የብድር አቅርቦት ስርዓት በማሻሻል ማህበረሰቡን ተጠቃሚ የሚያደርግ አሰራር ተዘርግቷል ብለዋል። በሚቀጥለው በጀት አመትም ወደ ተግባር ይገባል ሲሉ ሀሳባቸውን ለአማራ ሚዲያ ኮርፖሬሽን ሰጥቷል አንዱ ከለያቸው ዋናዎቹ ነገሮች የብድር አገልግሎቱ ለሁሉም ተደራሽ ያለመሆኑ ነው። ስለዚህ በተለይ የመንግስት ሰራተኛውን በዝቅተኛ ደረጃ ያሉትን ገበሬዎችን፣ አርሶ አደሮችን ያካተተ የብድር አገልግሎት አልነበረንም እስካሁን። ስለዚህ እሱን እንደ አንድ ክፍተት አይተን፣ በቀጣይ ግን ለእነዚህ ማህበረሰቦች ሊሆኑ የሚችሉ የብድር አይነቶችን በሁሉም አማራጮች በቅርንጫፍ በኩልም ሊሆን ይችላል በዲጂታል ያው ቴክኖሎጂ ባመጣው ቴክኖሎጂን ተጠቅመን የምንሰጣቸው የተለያዩ ብድሮችን ጥናት ጨርሰን ወደ ትግበራ ለመግባት እየተዘጋጀንበት ያለ ሁኔታ ነው ያለው። እርግጠኛነት እንግዲህ በሚቀጥለው በሚቀጥለው የበጀት አመት ላይ አዳዲስ ነገሮችን ይዘን መተን ሁሉንም ማህበረሰብ ያካተተ አገልግሎት ለመስጠት እንችላለን የሚል እምነት ነው ያለኝ። ከማህበረሰቡ ተሰብስቦ ለመንግስት የልማት ድርጅቶች ትኩረት ያደርግ የነበረው አሰራር አሁን ላይ ዘመኑ የሚጠይቀውን ዲጂታላይዜሽን በመተግበር ባንኩ አካታች የማህበረሰብ አገልግሎት ይሰጣል ነው ያሉት ምክትል ፕሬዚዳንቱ። ባንኩ እስካሁን የመጣበት የብድር አቅጣጫ ሞሮፍ ለመንግስት ሜጋ ፕሮጀክቶች ያው እንደምታስታውቁት ለመብራት ኃይል ለተለያዩ ነገሮች ነው ስንሰጥ የነበረውና ፕላስ እንደገና ፕራዮሪቲ ሴክተር ተብሎ ለግብርና ለማንፋክቸሪንግ ለተሰማሩ ነበር ስንሰጥ የነበረውና ብድሩ እዛ ላይ ትንሽ ነበር፣ እንደ አማራ ክልል ላይ ብቻ ሳይሆን ይሄ ስራውት ዘ ካንትሪ በሀገሪቱ በሙሉ እንደዛ ነበር። አሁን ላይ ግን እሱ ሪፎርም ከመጣ በኋላ ተቀይሯል። አሁን ለምንፈልገው ነው የምንሰጠው። ስለዚህ የምንፈልገው በጊዜ ሂደት እየተሻሻለ አሁን ያለው ጋፕ ሳይሆን ወደፊት ግን ተመጣጣኝ የሆነ ክልሉ ላይ የሰበሰብነውን ዲፖዚት ሊመጥን የሚችል ብድርም ለክልሉ እናቀርባለን። የክልሉንም ኢኮኖሚ በዛው ልክ እያገዝ እንሄዳለን። የንብ ማነብ በርካቶች የተሰማሩበትና ውጤታማ እየሆኑበት የሚገኝ ዘርፍ ነው። አቶ ሸቴ የተባሉ የደባርቅ ከተማ ነዋሪ ለበርካታ ዓመታት በዘርፉ ተሰማርተው ውጤታማ መሆን እንደቻሉ ተናግረዋል። አድኖ ማርቆስ በዝርዝር ተመልክቶታል። አቶ ሸቴ አሸነፈ ይባላሉ። የ84 ዓመት አዛውንት የደባርቅ ከተማ ነዋሪ ናቸው። አቶ ሸቴ በደባርቅ ከተማ ነዋሪዎች ዘንድ በንብ ማነብ ስራቸው በስፋት ይታወቃሉ። ከ18 ዓመታቸው ጀምሮም ከእርሻ ስራ ጎን ለጎን ንብ ማነብ እንደጀመሩ የሚናገሩት አዛውንቱም ላለፉት 66 ዓመታት በንብ ማነብ ሙያ ያለመሰልቸት ሰርተዋል። ከ2010 ዓ ም ጀምሮም የእርሻ ስራውን ወደ ጎን በመተውና ወደ ደባርቅ ከተማ በመግባት በአካባቢው አስተዳደር በተደረገላቸው የሙያና ቦታ ድጋፍ ስራውን በዘመናዊ መንገድ በማስኬድ ለውጤት ማብቃት እንደቻሉ ይናገራሉ። በ2010 ወደ ከንቲባ ጽፈት ቤትና ወደ ግብርናው ወጥቼ ወርጄ፣ ያው ያውችን ቦታ አስረከቡ። ካስረከቡ አሁን በመጡ ጊዜ ሀያ ስድስት ቀፎ ነበረ። ዚያ የግል ቦታ ቀበሌ አንድ ማለት ነው አሰጡ። ዚያ መጥተው አይተው ግብርናው ቀርጧ መጥቶ ለአነስተኛ ጥቃቅን አስረከበ። አነስተኛ ጥቃቅን እዚህ አራት መቶ ካል ሜትር ሰጥቶ ያለኝ ከዚያ መጥቼ ከሁለት ሺህ አንድ ነው የገባሁት እዚህ እንግዲህ የ16 ዓመት እየሆነ ማለት ነው። እዚያ ገባሁ። አሁን አለ ብዙ ቀፋለ፣ መቶም ሳይሞላ የለም ሞልቷል። ንብ ማነቡን የሙሉ ጊዜ ስራ ካደረጉት በኋላም ጠንክረው በመስራታቸው ልጅ አሳድገው ለቁም ነገር አብቅተውበታል። ከራሳቸው አልፎም ለልጆቻቸው የሚተርፍ ቋሚ ንብረት አፍርተውበታል። ሰልፍ ደግሞ የሚሰልፍ ሁልጊዜ እንደጠራ ነው፣ አይገኝም። አሁን አንድ ጊዜ እስከ አራት መቶ ኪሎ አገኛለሁ ደግሞ ጣጥሮ ነበስ ሲል ደግሞ ከመቶ ኪሎ ደሞ ወርድ አለ አንድ ያሁን እንደዛ እያልን ወጣ ገባ ነው እንግዲህ ያው ጊዜያዊ ጠብቀን ነው የምናገኘው እና ኑሮው በጣም የተመቸ የተስፋፋ ነው ደህና ቦታ ቤት ገዝቻለሁ ለአንድ ወንድ ለወንዶች ልጆች መኖሪያ ቤቴ ሌላ ቦታ ነው እዚህ አይደለም እንደገና ደግሞ ለአንዲቱ ልጅ ደግሞ ደህና ቦታ ገዝቻለሁ እዚህ ባፈራሁት ብቻ ነው በምን ብቻ በማር ብቻ እና ያው እጠቀምበታለሁ ያው ስራውንም አይናችሁ እንደሚያየው ነው አሰራሩ። አቶ ሸቴ ለረጅም ዓመታት የሰሩበትና ተጠቃሚ የሆኑበትን የንብ ማነብ ሙያ ለወጣቶች ለማስተላለፍ ይሰራሉ። በርካታ የአካባቢውን ወጣቶች በማሰልጠን በዘርፉ እንዲሰማሩ ማድረጋቸውንም ጠቁመዋል። በንብ ጉዳዩ አሰልጥኛለሁ ከቴክኒክ ባለሙያዎች ጋር የቀፉ ስራ እኔ አስተማሪ፣ እነሱ ተማሪው ነው ወደ 270 ሰው አሰልጥኛለሁ እዚህ ቦታ ላይ ስለ ስራው ስለ ሙያው እንኳን ለራሴ ብትልኩት እኔም እያከልኩ አስተምራለሁ አሰለጥናለሁ ችግር የለብኝ መማክረው የቴክኒክ ባለሙያችም ሆነ ግብርናም ሆነ ያመጣውን ወጣቱን አሰለጥነዋለሁ ቁጭ ብዬ ቆየዋለሁ። በቃ ማቴሪያል በራሴ አርጌ አሰለጥነዋለሁ ችግር የለብኝ። ማሰልጠን እንደኔ ተምሮ ደግሞ እንደኔ ይታደስ። የንብ ማነብ ስራ ወጪ የሌለበት ስራ ነው የሚሉት አዛውንቱ፣ ወጣቶች በዘርፉ ቢሰማሩ በቀላሉ ውጤታማ መሆን እንደሚችሉም ይመክራሉ።